አለብን መስማት አለብን አይዟችሁ ማለት እኮ ራሱ ትልቅ ነገር እኮ በርቱ ወንድሞቻችን ቀላል ነገር እ አይደለም የእስልምና መጽሐፍትን አንብቦ የነሱን ነገር ከመጽሐፍ ቅዱስ ጋር ያለው ከታሪክ ጋር ያለው ተጣርሶና ተቃዶ ፓራዶክስ ማቅረብ ትልቅ ትግል ይጠይቃል ትግል ብቻ ያለም መሰጠት ይጠይቃል ያልተሰጠሰው አይችልም ራሱ እዚህ እነዚህ ሰዎች ቀላል አይደሉም። እህቶቻችን ሆኖ እንኳን በሴት አቅም ከባድ፣ ያልተመሰከረላቸው ጀግኖች፣ ያልተመሰከረላቸው የሴት አርበኞች፣ ማንም ያላወቃቸው ስንቱን እያንቀጠቀጡና ስንቱን እያንበረበሩ ትልቅ ዋጋ የሚሰሩ አሉ። በጣም ትልቅ ስራ የሚሰሩ እኚህ ጀግኖች ናቸው። ሴቶኑ ለሰማዕት ነው የተዘጋጁ። ወጣትነታቸው ሳይበግራቸው ደከመ የሰለቼን ሳይሉ እና ቄለ ሴቶች ምን ላይ እንደሚያተኩሩ እና ማህበራዊ ሚዲያ እነዚህን ጊዜ ሰጥተው ተመስጠውበት አንዷ ስትከፍት ስትከፍት አንዷ እየተባለዋል። ምን በወጣቸው እነዚህን ሰዎች እኛ ይዟችሁ በርቱ ካል ማን ነው በርቱ ሚላቸው? ስለዚህ ደህንነታቸው መጠበቅ ብቻ ሳይሆን ሞራልን እንስጣቸው፣ እናጠንክራቸው፣ እናበርታቸው። የእኛው እህቶች ናቸው፣ የእኛ ወንድሞች ናቸው። እኔ ከሆነ ከሆነ በኋላ የሆን ነገር ማሞቅ ጥቅም የለው። የሳምንት የቲክቶክና እና የዩቲዩብ ርዕስ ነው የሆኑና ከዚ በኋላ ቻው ብለን ቀበርና በቃ። እኮ ድሮ ነበር እኮ ብና ገላ የሚባል ሰውዬ ምን ያደርጋል ከቀበርክ በኋላ መድረስ። አሁን ነው መርዳት፣ አሁን ነው ማገዝ፣ አሁን ነው ማሰብ አሁን ነው። ካንገበገበን አሁን ነው። እኔ ማስበው እሱ ነው። በቃ የሚቀርሙኝ ነው የሚያንገበግበን ነገር ላይ በጋራ ሆነን ለጋራ አንድነት ለቤተክርስቲያን መስራት አለብን። ስለዚህ እነዚህን ሰዎች በእስልምና ላይ ቀተ የሚሰሩ ሰዎች ልክ እንደኛ አድርጋችሁ እንዳታስቧቸው። ከኛ የተሻለ እንክብካቤ ከኛ በተሻለ እንደም በበለጠ ጥንቃቄ ያስፈልጋቸዋል። እናግዛቸው፣ ከጎናቸው ሆነን እንስራ። ቸሩ መድኃኔዓለም ደግሞ የነገውን ደግሞ እሱ ያውቃል። ከክፉ ነገር ጠብቆ ከክፉ ነገር ሰውሮልን ደግሞ ነገሩ በተሻለ ሁኔታ ደግሞ የምናያቸው የሚያገለግሉ ነገር እዚያ አምላክ ያድርግልን። እግዚአብሔር ከሰወር ይሄ አሁን የማንቂያ ደውል ነው። ሀዛርድ ይሄ ማንቂያ ነው። በልት ጠንቀቅ እንዴት አደጋ አለባቸው ወንድሞችን ታደግ በኋላ ነገር ያልነበረ እንዲያልነበረ እንዳንባል። ይሄ ማንቂያ ደውል ነው። ሁላችንም ቆመን ለወንድሞቻችን ጸሎትም፣ ድምፅም፣ ሐሳብም፣ ገንዘብ ሁሉ ነገራችን እኛ እንሆንላቸው። እነሱ እንደዚህ ራሳቸውን ከሰጡ ደግሞ ትንሿን ነገር ማድረግ አይከብደን። ስለዚህ በሁሉም በአውሮፓ በአሜሪካ፣ በሀገር ውስጥም በውጭም ያለን ሰዎች ለወንድሞቻችን የመቆም ድምፅ የመወሰር መስራት አለብን። እነ መነ ብልዎ መሄዱበት አለ በውስጥ እየሰሩት ያለ ነገር አለ። መሀል መሃል ላይ ለህዝብ መገለጽ የሚገባው ጉዳይ በህዝብ ይገልጻሉ። ምን ነገር የሚገባው በውስጥ ደግሞ መጨረስ ያለብን ደግሞ በውስጥ እየጨረሰ እንደዛ እናደርጋለን። የሚጨመር ሀሳብ ካለ እንስትና እናጠቃለን። እሺ ቃሌዎት ያሰማለን። መምህር በጣም ግሩም ነው። አንድ መረዳት ያለብን ነገር ምንድን ነው? እኒህ ልጆች ያው እንደኛ በምናውቀው መጽሐፍ ቅዱስ ላይ ባደጉበት መጽሐፍ ላይ ብቻ ሳይሆን ለእነሱ ባዕድ በሆነ መጽሐፍ ላይ ብዙ ርቀት ነው የሚሄዱት። እጅግ ብዙ ነገር ነው የሚያገላበጡት። ለዚህ ደግሞ ሙሉ ጊዜያቸውን ነው የሚሰጡት። ከዛች የተረፈች ጊዜያቸውን ደግሞ ተገልጠው፣ ቅድም አንተ እንዳልከው እንደ ማንኛውም ሰው በነፃነት የሚኖርበት ሁኔታ አይደለም ያለው። ይሄ ደግሞ የሆነው ከኛ ከኛ የተነሳ ነው በነገራችን ላይ እነሱ እየሰሩት ያለ ነገር እያንዳንዷን ነገር በመረጃ ነው የሚሰሩት። እያንዳንዱን ነገር ከመረጃ ውጭ ቢሆን በህግ መጠየቅ ይቻል ነበር እና ሰዎቹ ግላይ እርምጃ ሊወስዱ የፈለጉት የሚሰሩት ስራ ወንጀል ስላልሆነ ስለገባቸው ነው። የሚያስከስስ አይደለም። የሚናገሩት ነገር መጽሐፉ ላይ ያለውን ነገር ነው። በቃ በመጽሐፉ የተገለጠውን ነገር ነው ኤክስፖዝ የሚያደርጉት። ስለዚህ አንደኛ ዲፌንድ ሊያደርጉት አልቻሉም። ሁለተኛ ነገር ደግሞ በህግ ማስቆም አልቻሉም። አንደኛ እነሱ ጌታን ሳይቀር የሚሰድቡበት መንገድ፣ የሚገልጹበት መንገድ እጅግ በጣም ዘግናኝ ነው። ለእኛ በነገራችን ላይ ክርስቶስን ነብይ ብሎ መጥራት ራሱ ስድብ ነው። በነገራችን ላይ ማንም ሰው ሊያውቅ ይገባል። ይሄ ነብይ ብሎ መጥራት ራሱ ማለት ይሄን ፕሮፓጌት ማድረግ ማመን ትችላለህ፣ መብት ነው። ምንም ብለህ ማመን ትችላለህ። ነገር ግን ይህንን ፕሮፓጌት ማድረግ በገባህበት ቦታ ሁሉ እየሄድክ በክርስቲያኖች ቤት ክርስቲያኖችን፣ ክርስትናን በሐሰት መክሰስ ይሄ እንደ ጥሩ ነገር ሊታይ ፈጽመው አይገባው። እኛ ምላሹ ስላለን ወይም ደግሞ የቤተክርስቲያን ትምህርት ስለምትረዳው ቤተክርስቲያን የሚያስደነግጣትም ስላልሆነ ነው እንጂ ስድብ ነው ይሄ፣ በነገራችን ላይ ስድብ ነው። እነዚህ ልጆች ደግሞ ለምን የራሳችሁን አታዩም ብለው መጽሐፍቶቻቸውን አጥንተው ያንን አውጥተው ነው በዋነኛነት እፎይም ጳላዲዮስም እነታላቁም ሌሎችም ወንድሞቻችን እህቶቻችን ስለዚህ እየሰሩ ያሉት ስራ የመጀመሪያ የቤተክርስቲያን ስራ ነው ቤተክርስቲያን ይሄን ጉዳይ በደንብ ልታዩ ይገባታል ያው እንደየችውም እየተከታተላችሁም ሆነ አሁን ተነግሮናል መልካም ነው የራሷ ጉዳ ነው ጉዳይ ነው ወንድሞቻችን ሙስሊም ወንድሞቻችን ሊያውቁ የሚገባው እነዚህን ወንድሞቻችንን ማጥቃት ማለት እነሱን ብቻ ማጥቃት አይደለም፣ በነገራችን ላይ ይሄ ሊያውቁ ይገባቸዋል። ኦርቶዶክስ ተዋሕዶ ቤተክርስቲያን ማጥቃት ነው። አይ እየሰደቡን ነው ከተባለ እናንተስ መቼ ስራ ፈታችሁ? ቀዳሚዎቹ እናንተ አደላችሁ ወይ ነው። አይ በሐሰት ተናግረዋል ከሆነ እነሱ እየመረቁን ነው እንዴ? አደለም እሱን እኮ ነው ማቆም ነው። አንተ ተሰብስበህ ነው የኔ ልጅ የኔ ልጅ ያንቺ ልጅ ከመጣው እግዚአብሔር ይምታው፣ ያንቺ ልጅ ግን የኔ ልጅ ከመጣው መቼስ ምን ይደረጋል አይነት ነገር አያስኬድም። ደብል ስታንዳርድ መሆን አያስኬድም። ስለዚህ ተሳድበዋል ካለ በህግ የሚያስጠይቅ ነገር ከሰሩ በህግ መጠይቅ ይችላሉ። በነገራችን ላይ በህግ ለሚያስጠይቅ ወንጀል ለሆነ ጉዳይ ቤተክርስቲያንም ያንም ጥብቅናት ቆም። ነገር ግን በህግ የሚያስጠይቅ ጉዳይ አይደለም። የተሰወረውን የሚቀበሉትን መጽሐፍቶቻቸውን ነው። ስም ማጥፋትም ከሆነ እነዚህን ልጆች የሚያስተምሩባቸው መጽሐፍት የኛ አይደሉም ማለት ይችላሉ። የኛ አይደሉም አንቀበላቸውም። ስለዚህ የኛ ባልሆኑ መጽሐፎች እየተከሰስ ነው ማለት ይችላሉ። በመረጃ ነው እያንዳንዱ ስራ የሚሰሩት። ስለዚህ ይሄ ቅድስት ቤተክርስቲያንም እያንዳንዱ ክርስቲያንም ላይ የሚሰነዘር የማይገባ ድርጊት ነው። ይሄ ደግሞ ብዙ ኮንስኮንስ አለው በጣም ስለዚህ በማስተዋል ነው ሰው መጓዝ ያለበት በመረጃ ተደግፎ ነው መንቀሳቀስ ያለበት። እንደገና ደግሞ ላለመሰደብ ደግሞ አለመሳደብ ነው። መከበር የሚፈልግ እሱ ማክበር አለበት። እንደዛ ነው። ባይላተራል ነው፣ የሰጠኸውን ነው የምትቀበለው። ስድብ እየሰጠህ ምስጋና እንዲደርስህ መጠበቅ የለብህም። ኢንፑትህ ነው አውትፑት የሚሆን። አንድ ፋብሪካ ውስጥ የምታስገባለት ጥሬ ዕቃ አለ፣ እሱም ፕሮሰስ አድርጎ ነው የሚወጣለው ስንዴ ዘርተህ ገብስ ምናምን አጠብቅም። ኩርንችት ዘርተህ ወይን መጠበቅ የለብህም። ስለዚህ የጋራ ነው መከባበሩ። መከባበሩን በጣም እንፈልገዋለን እንደ ቤተክርስቲያን በሚገባ ማለት ነው። አለመከባበርም ሊኖር አይገባ። እውነት ነው። ሁሉም ሰው የፈለገውን የማመን ነጻነት አለው። ነገር ግን አንድ ሰው ብድግ ብሎ በቤተ ክርስቲያኒቱ አስተምሮ መጽሐፍቶቿ ላይ አክብራ አግና በያዘችው በአምላኳ በኢየሱስ ክርስቶስ ላይ ክፉ ነገር ግን ሲነገር ኖ ኖ ተሳስተሃል አንተ ይሄ የከሰስክበት ጉዳይ ነው አይደል? ያለው አንተ ጋር ደግሞ ያለውን ላሳየህ ብሎ ስላሳየህ ልታኮርፍ አይገባህም ማለት ነው። ስለዚህ እውነት ነው። ቤተክርስቲያንም ይሄ የራሷ ጉዳይ ነው። እነዚህ ልጆች ላይ የሚሆን ማንኛውም ድርጊት ሁላችንም ላይ ቤተክርስቲያናችን ላይ የሚሆን ድርጊት ነው። በዛ ልክ ሊታወቅ ይገባዋል። ጥሩም አይደለም፣ መልካምም አይደለም። ለወደፊቱም በእንዲህ ሁኔታም አንቀጠልም። ዓለምም እንደዛ አትቀጥልም። መነጋገር ነው። በቃ ሁሉ ነገር መነጋገር ነው እንጂ እንደ አትፈቅድም ወደ ኋላ መመለስ አንችልም። ዝም በል ዓይነን ጨፍ፣ ምናምን የሚባል ነገር የለም። ሁሉ ነገር ይገለጣል። የተገለጠ ጌታም ብሏል የማይታወቅ የተሰወረ የማይታይ የተገለጠ ነገር የለም። ስለዚህ ሁሉ ነገር ይገለጣል፣ ሁሉ ነገር ይወጣል። ለዚያ ደግሞ የቤተ ክርስቲያን ልጆች አስበው ብዙ ርቀት ሂደው ምላሽ እየሰጡ ያሉት ይሄ እያንዳንዱ ኦርቶዶክሳዊም ሆነ ኦርቶዶክስ ተዋህዶ ቤተክርስቲያን የራሷ ጉዳይ ነው። ይሄ ሊታወቅ ይገባል። የልጆቹ ጉዳይ ብቻ አይደለም፣ የኛ ጉዳይ ነው ማለት ነው። ይሄ ለማለት ነው። እግዚአብሔር ይስጥልኝ። ሌላው የተባለው ጸሎቱ ሁሉ እሱ ወሳኝ ነው። እሺ አባታችን፣ እግዚአብሔር አክብርልን። አትናቲዮስ ሀሳብ ኖሮ ነው እሺ፣ ቀሲስ ይፍቱኝ፣ ይባርኩኝ። ወንድማችን ማርያም እንዲሁም እዚህ ያላችሁ የእግዚአብሔር ቤተሰቦች በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ እንደምን ዋላችሁ እንደምን ለዚህ አደረሳችሁ ወንድሜ ዘማርያም እግዚአብሔር ያክብርልኝ እዚህ ያላችሁ ሁላችሁም እግዚአብሔር ያክብርልኝ የተወሰነ ሀሳብ ነበረኝና በአሁኑ በወንድማችን በእፎይ ዙሪያ ማለት ነው እኛ አብዛኛውን ጊዜ ወንድማችን እያስተማር ያለውም እየተናገር ያለውም መጽሐፍ፣ የራሳቸውን መጽሐፍ እየገለጠ መረጃ እያደረገ ነው እየመጣ ያለው። አሁን ላይ የተጀመረ ነገር አይደለም። አሁን ወደ ሚዲያ መቶ ስለሆነ ነው እንጂ፣ እንደዚህ በቲክቶክ መቶ ምናምን ስለሆነ ነው እንጂ፣ ከዚህ በፊትም እንደዚህ ሲሰራበት የነበረ ነገር ነው እና ያለውን እውነተኛውን ያለውን የጌታችንን የመድኃኒታችንን ኢየሱስ ክርስቶስን መግለጥ ካለብን ለአዛብም ሆነ አማኝ ላልሆኑት መናገር ካለብን እንናገራለን። ስህተት የሆኑትን ስህተት ነው ብለን መናገር ካለብን እንናገራለን። ሰማዕትነት የሚገኘው እንዲህ በቀላልነት አይደለም። ሰማዕትነት የሚገኘው ብዙ ተጋድሎ አለ፣ መገደል አለ፣ መሰደብ አለ። ያ ሁሉ ለክርስቶስ ስንል ነው የሚሆነው ነገር ማለት ነው። ስለዚህ ከወንድማችን ጎን ቤተ ክርስቲያኗም እኛም ክርስቲያኖችም መቆም ካለብን መደገፍ ካለብን መርዳት ካለብን እንደ እግዚአብሔር ፍቃድ፣ እንደ መቤታችን፣ እንደ ቅድስት ድንግል ማርያም፣ እንደ ቅዱሳን ሰማዕታት አተራዳይነት ከጎኑ መቆም ያስፈልጋል። ምክንያቱም ስለ ኢየሱስ ክርስቶስ ነው፣ እውነተኛ ነገር ወደ ኢየሱስ ክርስቶስ እንዲመጡ ነው አዛብን እየረዳ እያገዘ ያለው፣ እና የእኛ ዝም ማለት የእኛ ከሱ ጎን ያለመቆም ማለት ክርስቶስን አለመስበክ ለአዛብ ክርስቶስ ትክክል አይደለም ብሎ ዝም ማለት ነው። ግን ዝም ማለት አስፈላጊ አይደለም። መናገር ካለብን መስበክ ካለብን ለአዛብም ሆነ አማኝ ለሆኑትም አማኝ ላልሆኑትም መናገር ካለብን እናገራለን። ስህተት ካለስ ትክክለኛው እምነት ይሄ ነው ብለን ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳስተማረችን አስተምሮ መግለጥ ካለብን እንገልጣለን። ምንም የሚሸፍነን ነገር የለም። አባቶቻችንም እውነተኛዋን፣ ትክክለኛዋን ቤተክርስቲያን ትምህርቷን ስለ ኢየሱስ ክርስቶስ አስተምሮ ሲመጡ ሰማዕትነትን ተቀብለውን ይሄ በሞት በውጊያ ቤተክርስቲያንን በማቃጠል የሆነ ነገርን እምነት መሸፈን አይቻልም። የጌታችን የመድኃኒታችን የኢየሱስ ክርስቶስ በዛ ልንሸፍነው ነው በዛ ልንጋርደው አንችልም። እስከ ሰማዕትነት ድረስ የጌታችንን የመድኃኒታችንን የኢየሱስ ክርስቶስን እውነተኛውን ትክክለኛውን ነገር እንገልጣለን። ምክንያቱም እንዲድኑ ዘላለማዊ ህይወትን እንዲያገኙ ማለት። ስለዚህ ወንድማችንም እያደረገ ያለው እናንተም እያደረጋቸው ያሉት ሌሎችም ወንድሞችም እያደረጉ ያሉት የጌታችንን የመድኃኒታችንን ኢየሱስ ክርስቶስን ዘላለማዊ ህይወትን እንዲያገኙ መንገድን እየጠረጉ ነው ያሉት። ስለዚህ ለወንድማችንም ለወንድሞቻችንም ከጎናቸው ቆመን መደገፍ አለብን። እንደ ክርስቲያን አንድ መሆን አለብን። ስለ ኢየሱስ ክርስቶስ እውነተኛ ነገር መግለጥ አለብን። እየገለጡ ነው። ወደ ዘላለማዊ ህይወትንም የሚያመጣውትን መንገድንም እያሳዩ ስለዚህ እግዚአብሔር ባሉበት ሰላምን ፍቅርን ከመከራ ስጋ ከመከራ ነፍስ ይሰውራቸው ነው የምለው። ሁላችንም ኦርቶዶክሶች ከጎናቸው ኖ ነው ይቆያል። እግዚአብሔር አክብር። ለምን እሺ፣ መምህር ተመስገን ያሉበት ሁኔታ ይመቻል? መምህር ተመስገን እሺ፣ ጌዲ ቅድም ሀሳብ ነበረ። አዎ፣ ዲያቆን በድጋሚ ባችሁንም ሰላም ብያለሁ። ቃልዎት ያሰማልን። የምጨምረው ነገር ሳይሆን እንደ አስተያየት ነው የምናገረውና